አይደለም፣ አዎ ብሩኬ ሲጣላ ካይሚ ጋር መሸሽ ይወዳል፣ ጥሏት መሄድ ይወዳል ብላችሁ ብዙዎቻችሁ ሰውንታል ነው የምትሉ ልጁ ምንድን ነው አድርግ የምትሉት? እንግዲህ ብሩኬ አገር ጥሎ ሸሸ እያሉ ነው። እውነታው ስለተነቃበት ሀይሚ ስላወቀችበት እውነታውን እንግዲህ ብሩኬ አገር ጥሎ ሸሸ ኢንዱኒሲያ የሚባል ሀገር ሄዷል ተብሎ በጣም ብዙዎቹን እያነጋገረን ያለው እንግዲህ፣ ሀይሚን ፈርቶ ነው። ቃላት የለውም ሊመልስላት። ለዛ ነው ጥሏት የሄደው። እውነተኛ ሰው ቢሆን ኑሮ ብሩክ ሀይሚን ጥሏት አይሄድም ነበረ ብሎ በጣም ብዙዎቹ እንግዲህ ብሩኬ ላይ እየወረዱበት ነው ያሉት። እንግዲህ ብሩኬን እኔ በደንብ ሳጣራ ሁሉን ነገር ስሰማ ሁሉን ነገር ሳይ ስደውል ጥሩ የሆነ ሰው አግኝቼ ሁሉ ነገር ነግሮኛል። እውነታውን ሁሉ እነግራችኋለሁ ማለት ነው። አብዛኞቻችሁ እንግዲህ ብሩክ ውጭ እንደሄደ ነው ያሰባችሁት። ብሩክ ውጭ አይደለም። ሀይሚን ጥሏት የትም አይሄድም። ነገሩን ሳይፈታ የትም አይሄድም። አዎ ብሩኬ ሲጣላ ከሀይሚ ጋር መሸሽ ይወዳል፣ ጥሏት የሚሄድ ይወዳል ብላችሁ ብዙዎቻችሁ ስሙን ታጠፉታላችሁ። ሀይሚን ጥሏት የትም የሚሄድበት መንገድ የለም። በአሁኑ ሰዓት ይሄ ነገር ከብዶ አይደለም። ይሄ ነገር እውነቱ እስከሚወጣ ድረስ ደግሞ ብሩኬ የትም አይሄድም ማለት ነው ብሩኬ ጥሏት ከሄደ ሀይሚን ሸሸ ማለት ነው። እውነታውን ደበቀው እንደማለት ስለሆነ የትም የሚሄድበት የለም። እንግዲህ ብሩኬ የነበረበት ሆቴል ስካይላይት ሆቴል፣ በጣም ከባድ ግብዣ ተደርጎለት፣ ስካይላይት እዛ ማስታወቂያ ነበረው። ብሩኬ ማስታወቂያ ሊሰራ ስካይላይት ላይ ነበረ። እዛ ሆኖ ነው ፎቶን ይለቀቀልም ማለት ነው። እንግዲህ በቅርብ ታያላችሁ። ብሩኬ እስካይላት ላይ ፎቶን እና ማስታወቂያ ተጠርቶ ሄዶ ነው። እዛ ደግሞ ምርቃትም ነበረ። የምንድን ሆን አላውቅም፣ ምርቃት ስለነበረ እዛ ነበር። ለዛ ነው እንጂ ብሩኬ የት የሚሄደው ቦታ የለም። ብሩኬ ሊያደናብራቸው፣ ሊያምታታቸው ስሙ እንደሚጣፉት ስለሚያውቅ ነው ይሄን የፖሰትላቸው ማለት ነው። ብሩኬ ጀግናው፣ አንበሳው የሙሽዬ ቀብራራ የት የሚሄድበት ቦታ የለም። ወይም ይህን ጥሎ የትም ቦታ የሚሄድ የለም ትናንትና ሀይሚ ስትናገር ነበር ማንም የሚሳደ ብሩኬንም ብሰድቡ አይለጥፍበትም እኔንም ብሰድቡኝ አይለጥፍባችሁም እግዚአብሔራችሁን ፍሩ እኛን ለምሰድቡ ብላለች እንግዲህ ለአንዳንድ እነዚህ ውሸትን ይዞ ለሚናገሩት ነው ማለት ነው ሀይሚዬና ብሩኬ ሁሌ የሚዋደዳሉ ሁሌ የሚፋቅራሉ እነሱ የሚለያቸው ነገር የለም እንግዲህ ብሩኬ እንኳን ደስ ያለ ነው ብለ ወንድሜ ማስታወቂያ ልታስታውቅ ስካይላይት ማለት በኢትዮጵያ ትልቁ ሆቴላችን ነው እንግዲህ፣ እዛ ነበረ ብሩኬ ማለት ነው። ለዛም ነው የእንትን ባንዲራ ስላደረገ የኢንዱኒሲያን ባንዲራ አድርጎ ነበረ ብሩኬ። ለዛ ነው ብሩኬ አገር ጥሎ ሄደ ብለው ስሙን ሲያጥፉበት የነበሩ ማለት ነው። እንግዲህ ብሩኬ አንበሳ ነው ጀግና ነው እና ጫጫቸው። አዳሜ ተንጫጩ፣ ብሩኬ ተሳፈረ፣ አይሚ ስለማይወዳት ነው አይሚ ስለማያፈቅራት ነው። መልስ የለውም ላላችሁ ይሄው መልሱ ይሄ ነው። ብሩክ ዛሬ የትም አልሄደም። ዛሬ ታዩታላችሁ። አዲስ አበባ ነው ያለው። ሀይሚን ጥሎ የሚሄድበት ቦታ የለም። በነገራችን ላይ ብሩኬ መሳፈር ካለበትም ሊሄድ ይችላል። በምንድን ነው የሚሄደው? ያው ስካይላይቶች ብዙ ብዙ እንትኖች አዘጋጅተዋል። ድንገት በስካይላይት እንደባለፈው ስፖንሰር ከተደረገለት ወደ ውጭ ሊሄድ ይችላል። ለምን ያው የሆነ ማስታወቂያ ምናምን ካለ ውጭ የሚሉ ሊያስታወቅ ይችላል። ደግሞ ታውቃላችሁ፣ ብዙ ጊዜ ባለፈውም ተነጋግሮ ነበር የመጣው ዱባይ ማስታወቂያ ስራ አሉ ብሎ ነበረ። ሊሰራም ሊሄድም ይችላል አይታወቅም። ይሄ ደግሞ ሀይሜን ስለጠላት አይደለም የሚሄደው ማለት ነው። ከሄደም እንግዲህ አናቅም። ከሄደም ሄደ ነው የሚባል ምንም ማድረግ አይቻልም። ግን ብሩኬ አልሄደም። በአሁኑ ሰዓት ኢትዮጵያ ያለው ስካይላይት ሆቴል ላይ ፏ ደመቅ ሸብረቅ ብሎ ዋናውን እየዋኘ በጣም በሚገርም ሁኔታ ጊዜውን እኛ እዚህ ስንንጫጫ ስንንጨነቅ፣ እሱ እዛ ስካይላይት ላይ በሙዚቃ በታ በታጀበ እንትን ምንድነው እየዋኘ ነበረ፣ ዋና ላይ ነበረ ነው ያሉኝ። እየዋኘ ነበረ፣ ምንም ነገር የለም። ለዛ ነው ብሎኛል። ቤተሰብ ማናችሁም እንግዲህ ምንም ብታወሩ፣ ምንም ቢትሉ ምንም ነገር ብሩክ ላይ የሚፈጠር ነገር የለም። እንግዲህ ቤተሰብ እኔ ምላችሁ ከዚህ በኋላ የሚመጣውን ነገር በጥሞና መጠበቅ ነው እንጂ ያለብን፣ ሀይሜ እንደዚህ ነች፣ ብሩኬ እንደዚህ ነው ብለን አንልም። ሃይሚ ደግሞ ሁሉን ነገር ካጠራች በኋላ ትመልሳለች። እንደውም እኔ ሳስቦ ሳስቦ ቤተሰብ ምን ታውቃላችሁ ብሩኬን በቃ እንትን ለማለት ብሩኬን በቃ ለማናደድ ብሩኬን በቃ ጆካ ለመያዝ ምናምን ያደረገች ይሆናል። ሀይሚዬ ነው እንጂ ምኖ ሀይሚዬ በብሩኬኒ አትተማመንም ብዬ አልልም። ሀይሚ ጀግና ነች፣ አስተዋይ ነች። አንድ ነገር ሳታስተውል አታደርጉም ሲላትና ስታስተውሎ ነው የምታደርገው። ስለዚህ ሀይን ሁሉን ነገር ካረጋገጠች በኋላ ሁሉም እውነታ ሲወጣ ብሩኬ ላይ እየፈረዳችሁ ብሩኬን ውሸታም ነው፣ ብሩኬ ባለጌ ነው፣ ብሩኬ አይረባም ላላችሁ መልስ ይሆናቸዋል ማለት ነው። እና እስከዛ ድረስ ግን በጥሞና ሁሉን ነገር እንጠብቃለን። በተረፈ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ፣ አከብራችኋለሁ፣ ክበሩልኝ ቸውቸው